የጋምቤላ ህዝቦች አብዮታዊ ዲሞክራሲያዊ ንቅናቄ ጋህዴን ባደረገው ጥልቅ ተሃድሶ ከወሰናቸው ውሳኔዎች ውስጥ አንዱ ከወረዳ እስከ ክልል ድረስ የአመራሮች የትምህርት ማስረጃ እንዲጠራ ማድረግ ነበር። ይህንን ስራም የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ተቀብሎ ወደ ስራ ገብቷል። በዚህም ክልሉ የአንዱን አመራር ሀሰተኛ የትምህርት ማስረጃ በራሱ መንገድ ያረጋገጠ ሲሆን በመጀመሪያ ዙር የ110 አመራሮች ማስረጃ ግን እንዲመረመርለት ለሀገር አቀፍ የፈተናዎች ኤጀንሲ መላኩንና የስምንቱ አመራሮች የትምህርት ማስረጃ ሀሰተኛ እንደሆነ መረጋገጡ ነው የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የገለጸው። የክልል አመራርና የከንቲባ አመራር ወደ ሁለት መቶ አንድ አመራሮች የትምህርት ማስረጃ ሰባሰብን። ከነዚህ ጥርጣሪ ያሳደርንበት የክልል ዘጠና ሁለት የትምህርት ማስረጃ ሰሞኑ በተሰጠን ፊድባክ ከነዚህ ውስጥ ስምንት ቦርድ ሆነ የተገኙበት ሁኔታ ነው ያለው የክልሉ መገናኛ ብዙሀን ኤጀንሲ የላከልንን መረጃ መሰረት በማድረግም የክልሉን ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ ኡሞዶ ጁሉን በጉዳዩ ላይ ማብራሪያ እንዲሰጡን በስልክ አነጋግረናቸዋል። አንደኛ፣ አቶ ይሙሉ ጎኒ የዋና ኦዲት መስሪያ ቤት ምክትል ኦዲተር፤ ሁለተኛ፣ አቶ ጋትዎች ወር የኮንስትራክሽን ቢሮ አላፊ ሶስተኛ ፋልጆክ የመገናኛና መረጃ ነጻነት ኤጀንሲ ዳይሬክተር። አራተኛ ቾልኮር የመስተዳደር ምክር ቤቱ የመሰረተ ልማት አማካሪ። አምስተኛ ሳይመን ጋሎዋክ የመስተዳደር ምክር ቤት የአስተዳደርና ማህበራዊ ጉዳዮች አማካሪ። ስድስተኛ አቶ ቱጆክ የትምህርት ቢሮ አላፊ። ሰባተኛ ወይዘሮ ሜሪ ኛንወር ዶፕ የጤናና ጤናነት ኤጀንሲ ሴቶች ዩኒት፣ ስምንተኛ ኞዎች ወይዘሮ ኞዎች ጋች ሉን ጋምቤላ ከተማ አስተዳደር ገቢዎች ጽፈት ቤት ሴቶች ዩኒት፣ ዘጠነኛ ሚያየር ሉልዴን የትራንስፖርት መንገድ ልማት ቢሮ ሴቶች ዩኒት ናቸው። በዚህም ሀሰተኛ የትምህርት ማስረጃ የተገኘባቸው አመራሮች ላይ ቀዳሚው እርምጃ ተወስዶባቸዋል። ሁሉም ተሿሚዎች ስለነበሩ ከስልጣናቸው እንዲባረሩ ተደርጓል። እነዚህ አመራሮችን በቀጣይ ለህግ የማቅረቡ ስራ እንደተጠበቀ ሆኖ የትምህርት ማስረጃዎቻቸውን የማጣራት ስራው ከወረዳ እስከ ክልል ተጠናክሮ ይቀጥላል ብለዋል ኮሚሽነሩ።